አፍሪካውያን ሴቶች ትልቅ እውቀትና ችሎታ አላቸው። ምክንያቱም እነርሱ የሚሰሩትን የሚወዱና ባለፈጠራ አምሮ ባለቤትና ጠንካራ ሰራተኞች ናቸው። ለዚህም እነርሱ ለራሳቸው ብቻ ሳይሆን ለልጆቻቸውና ለመጪው ትውልድ የሚተጉ ናቸው። ይህ አህጉሪቷ ብዙም ሳትጠቀምበት የቆየችው ግን ዘመን የገለጠው የድንቅ ባለተሰጥኦና ብርቱ አፍሪካውያን ሴቶች የጥንካሬ ማሳያ ነው። ጅማሮም ለታዳጊዋ አፍሪካ አህጉር ሴቶች በኢኮኖሚው ላይ ያላቸውን ድርሻ ማሻ በጉልህ እንዲጠቀሙ ለተሰጠው ትኩረት በር ይከፍታል። ለዚህም ነው ከ21 በላይ የአፍሪካ ሀገራት የተወጣጡ የኮሜሳ አባላት በኢትዮጵያ እስከ ግንቦት አንድ ቀን ድረስ በሚቆየው ባዛር ላይ ምርትና የፈጠራ ስራዎቻቸውን ይዘው እየተሳተፉ የሚገኙት። እኔ እየሰራው የሚገኘው የመዋቢያ ምርቶች ላይ ነው። ጥናቴንም የሰራውት በዚሁ ነው። እናም አሁን ዜል ኗ የተባለ የቆዳ መዋቢያ ምርት ቀር ቀርብ ያለው የእኛ ፕሮዳክቶች የኢትዮጵያን ሃይላንድ ሽፕ ስኪን ላይ ነው ፎከስ ያደረጉት። በጣም በአይነታቸው እንደዚህ ሲነኩ በጣም ለስላሳ ግን ጠንካራ ናቸው። አሁን ሲታዩ ስስ ከመሆናቸው የተነሳ ቶሎ የሚቀደዱ ይመስላሉ፣ ግን ደግሞ ደጋ አካባቢ ያሉት በጎች ወይም ፍየሎች እግዚአብሔር የሰጣቸው የተፈጥሮ ጸጋ አለ። ናቹራል ፋይበር ስትራክቸራቸው ራሱ በጣም ጥቅጥቅ ብሎ የተሰራ ስለሆነ በጣም ስስ ግን ደግሞ በጣም ጠንካራ የቆዳ አይነቶች ናቸው። ስለዚህ ሁልጊዜ የኢትዮጵያ ምርቶች ላይ ኳሊቲው ችግር አለ ነው የሚባለው እና ያንን ኳሊቲውን አርመን አስተካክለን እንደዚህ እንደምታየው በቆንጆ ፊኒሽንግ በቆንጆ አክሰሰሪ ተሰርተው እንዲመጡ አድርገናል። ዋት አይ ሃቭ ሂር ኦን ዲስፕሌይ ኢዝ ሮባስታ ኮፊ። እዚህ ላይ እንደምታዩት ሮባስታ የተባለውን የቡና ምርታችንን ነው ይዤ የቀረብኩት። መቶ በመቶ አነቃቂና ቆንጆ ቡና ነው። ከዚህም ባሻገር ለመዋቢያነት፣ ለሌሎች ግብዓቶችም ልንጠቀመው እንችላለን። ይህ ከውጭ ምንም የምናስገባው ነገር ሳይኖር ያለንን የአካባቢውን የባህል ምርትና ሀብት ይበልጥ እኛው እንድንጠቀምበት የሚያደርግ አንዱ ማሳያ ነው። በእርግጥም እንዲህ ያሉ መድረኮች አፍሪካውያን ያላቸውን ሀብትና አቅም እርስ በርሳቸው የሚገልጡበትና ግንኙነታቸውን የሚያዳብሩበት ነው። ለዚህም ነው ተሳታፊዎቹ መድረኩ አፍሪካን ወደ አንድ በማምጣት አብሮነትን በመፍጠር የአፍሪካ የነፃ ንግድ ቀጠና ህልምን እውን የሚያደርግ ነው የሚሉት። አሁን ኢንትራትሬድ አግሪመንት ስለሚኖረን ስፔሻሊ ፍሪ ትሬድ ሲጀመር ኢቨን አዌርነሱ ራሱ ይህ ፕሮግራም ቅድም ከኬንያ እህቴ ጋር እያወራሁ ነበረ። ከተለያየ ሀገር ከመጡት እንግዶች ጋር ስናወራ ለእኛም ሁላችንም የሀገራችን አምባሳደሮች ነን ብዬ አምናለሁ። አገራችንን እንሸጥበታለን። ይሄ ያለን እንደዚህ ቆንጆ ምርት አለን። እስፔሻሊ በሌዘሩ ሴክተር ደግሞ ከአፍሪካ ጠንካራ ነን በጣም ሶ የኛንም ታኒንግ ቴክኒክ ምን ደረጃ ላይ እንደደረሰ በጣም ተገርሞ ሲያዩ ነበር። እንዴት በቃ በእንደዚህ አይነት ፊኒሽንግ ብለው ሶ አወር ጎል ኢዝ ቱ ክሬት አፍሪካን ኤክሰለንስ ነው እና አሁን ይሄ ፍሪ ትሬዱ ደግሞ ሲከፈት በጣም በተለያየ መልኩ ያስተሳስረናል። ቤኔፊት ኦፍ ዘ ባዛር ኢዝ ፎር አስ ቱ ቢ ኤክስፖዝድ ባዛሩ ለእኛ አፍሪካውያን ከትንሽ እስከ ትልቅ ያሉ ነጋዴዎችን ወደ አንድ በማምጣት የንግድ ትብብርና አብሮነትን በመግለጥ ጥቅምን የሚሰጥ ነው ምክንያቱም እዚህ ከ ከሀያ በላይ ሀገራት ነው ያለ ነው እነኚህ የተለያዩ ሀገራት ሀብታቸውን ይዘው ሲቀርቡ ደግሞ የአፍሪካ የነፃ ንግድ ህልምንውን ለማድረግ የሚያግዝ ነው ፍሪ ትሬድ ኤሪያ ለዚህም ነው ኢትዮጵያ ያሏትን ቱባ ባህል የሥነ ጥበብና የፈጠራ ስራዎችን በባዛሩ የተመለከቱ ሴት አፍሪካውያን ነጋዴዎች ግርምትን የፈጠረባቸው። ኢትዮጵያ በጣም ትልቅ ቱባ ባህል ያላት ሀገር ናት። ለምሳሌ የዚህ ኮንሰፕት እንጀራ ነው። እንጀራ እንደ እናት ኢንስፓየር ያደረገኝ እናት ነኝ። እንደዚህ ነው የሚጋገረው። ስለዚህ የእንጀራን ኮንሰፕት ነው የተጠቀምኩት። እንጀራ ደግሞ ሰው ከሚበላው እንጀራ ውጪ ደግሞ ሁለተኛው ትርጉሙ ህይወቱን፣ እንጀራዬ ህይወቴ ይላል። ስለዚህ የእያንዳንዱ ሴት ወይም የእያንዳንዱ ወንድ ኤኒ ሂውማን ቢንግ ያለውን የላይፍ ጆርኒ የሁሉም ሰው ኤክስፒሪየንስ የተለያየ ነው እና እያንዳንዱ ፒስ ከለሩም የተለየ ነው። የእያንዳንዱም ሰው እንጀራ ስለሚለይ በእንደዚህ ጠንከር ያለ ኮንሰፕት ሰው ሲጠይቅ ራሱ አሁን ነጮቹ ሲጠይቁ እንጀራ ሲባል ትራዲሽናል ፉዳችን መሆኑን ያውቃሉ። በዛውም አብረን ኤስቴቲክ ቫሊዩዋችንን እንሸጣለን ማለት ነው። የወደድኩትና የገዛውትም አለኝ። ይህ ነው እንግዲህ አንዱ የኢትዮጵያ ምርት። ስለዚህ በርካታ ነገሮችን ተመልክቻለሁ። በውበታቸው ተደንቅ ያለው ቀሚሶች፣ የቆዳ ውጤቶች፣ ሁሉም ትክክለኛ ውብ ምርቶች ናቸው። በጣም ወድጃቸዋለሁ። ኦቴንቲክ ሶ ዛሬ በርካታ ምርቶችን ጎብኝቻለሁ። በኢትዮጵያውያን ስራ ፈጣሪ ሴቶች የተሰሩ እጅግ ሳቢ ናቸው። ከቀለም ስብጥር ጀምረን ማንሳት እንችላለን። የቆዳ ቦርሳዎች፣ ጌጣጌጦች፣ ሁሉም ሳቢና ልንማርበት የሚገባ ነው። እንዲሁም የጅቡቲ የኬንያ ጨምሮ እስካሁን እያየሁ ነው። የሚያስደንቅ ምን ያህል እየሰራ እንዳለንም የሚያሳይ ነው። መድረኩ የፈጠረው ትውውቅ በአፍሪካ መካከል ው የተደረገውን የንግድ ልውውጥ በማሳደግ የአህጉሪቱን የንግድ ውህደት የሚያፋጥን መፍትሄ ይዞ ይመጣል የተባለው። እዚህ ላይ ማየት ያለብን ከዝቅተኛ እስከ መካከለኛ ያሉ የግል ድርጅት ነጋዴዎች እንዴት ከራሳቸው ወጥተው የመስራትና የንግድ ልውውጥ ማድረግ ይችላሉ የሚለውን ነው። ለዚህ እንደ ኮሜሳ ሀገራቱ በጋራ ሆነው በትብብር ሲሰሩ መድኃኒት ሊሆን የሚችል መፍትሄ እንዲገኝ ያደርጋሉ።